ሰላም ጤና ስጥ ለውዴ ቻናል ቤተሰብ ተከታታዮች፣ አምሳ አለቃ አደም አሊ እንዴት እንደተሸኘ ሙሉ መረጃ ደርሶኛል። እሱን በተመለከተ ሰፊ ማብራሪያ አርጄላችሁ ቀረብ ያለው እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ተቆይ ዘንድ ባክሮት እየጠየቁ አዲስ የሆነች ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ ዘረኝነት ይውደም። ሰላም ለኢትዮጵያ፣ ሰላም ለምድራችን ይሁን። ዘረኝነት ባይዞይ ለማንም አይጠቅምም። የሚያስፈልገው ሰላምና ሰላም ነው። ስለዚህ አምሳ አለቃ አደማሌ፣ ከመጀመሪያው እንግዲህ በእንዴት እንደተሸኘ መረጃዎች ሙሉ ስለደረሰ እነዚህ በተመለከተ ጀላቸው ቀርብ ያሉ የት እምዳት ሄዱ እንዲሁም ሌሎች መረጃዎችን አካተል እናንተ ከምሽቱ ጀላቸው ቀርብ ያሉ ማለት ነው። እንግዲህ አምሳ አለቃ አደማሌ በደቡብ ወሎ ዞን ተብሎ በሚታወቀው ለጋምቦ ወረዳ ቀበሌ አምስት ቀበሌ አምስት ለጋምቦ ወረዳ ቀበሌ አምስት ሆጤ በር ተብሎ በሚታወቀው ከምሽቱ ስድስት ሰዓት ከምሽቱ ስድስት ሰዓት እስከ ዘጠኝ ሰዓት በተደረገ ውጊያ አራት የግል ጠባቂዎችን ጨምሮ በለጋቦ ጸጥታ ኃይሎች እንደተሸኘ እንዲሁም ደግሞ አስራ አምስት በላይ አባሎቹም ተሸኝተዋል። እንዲሁም ሀያ ድረስ የሚደርሱ ቁስለኞች ሆነዋል። ይህ ውጊያ ከተጠናቀቀ በኋላ ቀሪዎች ጥለው ፈርጥጠዋል። ከተጠናቀቀ በኋላ የፈረጠጡ ሶስት ታጣቂዎች የአምሳ አለቃ አደም አሊ ታጣቂዎች ማለት ነው። በሰላማዊ መንገድ ተመልሰው እጃቸውን ሲሰጡ የጸጥታ ኃይሎች ሚኒሻዎችና አድማ ብትኖች በሰላም ተቀብለዋቸዋል። ይህ ነው የውጊያ ዲስፕሊን ማለት በጣም ነው የገረመኝ። ስለዚህ ዛሬ ሰኔ 8 10ኛ ወር 2017 ዓ.ም ነው። በዛሬው እንግዲህ ለሊት ማለት ነው ከ6 ሰዓት ጀምሮ እስከ 9 ሰዓት የሚደርስ ከፍተኛ ሆነ ውጊያ ከተለወጡ በኋላ የግል ጠባቂ የአደም አሌ አራቶች የግል ጠባቂዎች የነበሩት እነሱን ጨምሮ እስከ 15 የሚደርሱ አባሎች ነው የተሸኙት። ሌሎች ደግሞ እስከ 20 ድረስ የሚደርሱ ቁስለኛ ሆኗል። ከቀሪዎች ጥለው ፈርጥጧ ማለት ነው የፈረጠቱት ውስጥ ደግሞ ሶስቶች እጃቸውን በሰላማዊ መንገድ ሲሰጡ ጸጥታ ኃይሎች ሚኒሻና አድማቶች በሰላም ተቀብለዋቸዋል ማለት ነው። ስለዚህ የውጊያ ዲስፕሊን ማለት ይህ ነው። ከተዋጉ በኋላ ከፈረጠጡ በኋላ እጃቸውን መስጠት ፈልገው ሲመለሱ በሰላማዊ መንገድ እጃቸው ሲሰጡ እንግዲህ በይቅርታ ተቀብለዋቸዋል ማለት ነው። እጅግ በጣም የሚደነቅ ነው። ስለዚህ አድም አሊ ተብሎ የሚታወቁ እንግዲህ አምሳ አለቃ ተብሎ የሚታወቁ ከዚህ በፊት ተደጋጋሚ ቀርቦለት ነበር። ይህን አሻፈሬ በማለት ዛሬ ሌሊት ከምሽቱ ስድስት ሰዓት እስከ ዘጠኝ ሰዓት በተደረገው ሆጤ በር ተብሎ በሚታወቀው ቀበሌ አራት እንግዲህ እስከ መጨረሻው ተሸኝቷል ማለት ነው። ስለዚህ ቀሪ ወንድሞቻችን ከዚህ የሚወስድ ትምህርት ይኖራም ብዬ አስባለሁ። ስለዚህ ሁሌ ሙሾ ማውጣት አይጠቅምም አይጠቅምም፣ መማር አንዴና ለአንዴ በቂ ነው ብዬ አስባለሁ። ስለዚህ ከዚህ በፊት እናስታውሳለን፣ ከፍ ያለው ደሴ በራሱ ወንድሞች ሲሸኝ እናስታውሳለን፣ ከፍ ያለው ደሴ በራሱ ወንድሞች ሙሾ ወጣ አለፍ። ዛሬ ደግሞ እንደገና በአዲስ አምሳ አለቃ አደም አሊ ሞቅ ባለ ሁኔታ እስከ ግል ጠባቂዎቹ አራቶችን ጨምሮ ተሸኝቷል። ስለዚህ ሌሎች ቀሪ ወንድሞቻችንም ብትኖሩ በሕይወት የምትጠቅሙ ለሀገርም፣ ለቤተሰብ ለወገንም ስለምትጠቅሙ ስለዚህ ከዚህ ትምህርት በይቅርታ እንድትገቡ በድጋሚ ጥሪያችን እናስተላልፋለን ማለት ነው። ሌላኛው ጉዳይ በደብረ ብርሃን ከተማ የህዝብን ሲያንገላታና ሲያግት የነበረ ያለለት ተብሎ የሚታወቀው እንግዲህ በቁጥጥር ስር ውሏን። እጅግ እናመሰግናለን። እንደዚህ አይነት ውንብድና ነው ሁሌ የሚሰራ ስራ፣ እንግዲህ በህግ ጥላ ስር ሲደረግ ደስ ነው የሚለው። እንዲሁም በተመሳሳይ መስኩ በምዕራብ ጎጃም ዞ ማቻከል ወረዳ ተብሎ በሚታወቀው ሲንቀሳቀስ የነበር የፋኖ ታጣቂ የመንግስት ሰላም ጥሪ ተቀብሎ ገብቷን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ለዓለምም ይሁን እያልን ሌላኛው በጣም በጣም አነጋጋሪ ሁለት ነገሮች ይዤላቸው ቀርቢ ያለው ኢትዮጵያ ስርነቀ ለውጥ እንዲመጣ ካስፈለገ ሁለት ነገሮች በእጅጉ ያስፈልጉናል። ሁለት ነገሮች በእጅጉ በጣም ያስፈልጉናል። ሴንሲቲቭ የሆኑ ነገሮች እነሱ። ለኢትዮጵያ ትልቅ ለውጥ እንዲመጣ ካስፈለገ ሁለት ነገሮችን እነዚህን ባንክሮት መያዝ ያስፈልገናል። የትኛውም ክልል እንኑር የትኛው ብሔር ውስጥ እንሆን፣ ሁለት ነገሮች ግን በዋነኝነት ስርነቀ ለውጥ ለኢትዮጵያ እንዲመጣ ካስፈለገ በእጅጉ እነዚህን ነገሮች መያዝ አለብን። አንደኛው ቆሻሻ የሆኑ የብሔርተኝነትን ለአንዴና ለመጨረሻ ማስወገድ አለብን። ይህ ብሔርተኝነት አይጠቅምም ለአንዴና ለመጨረሻ። ሁለተኛው ደግሞ የአሰብና የቀይ ባህር ጉዳይ በእጅጉ በእጃችን መግባት አለበት። እነዚህ ነገሮች በእጃችን ካሉ ኢትዮጵያ አውቶማቲካሊ የምትቀየሩ። አሁን አስሮ ያዘን ብሔር የሚ የሚባል ቆሻሻ ነው። በፋኖ ስም ተደራጅተናል፣ በሸኔ ስም ተደራጅተናል፣ በዋት ስም ተደራጅተናል። ይህ ቆሻሻ ነው ከድነታችን ሊያወጣን ያልቻለው። ይህ ቆሻሻ እንዴት ካስወገድና የመጨረሻ የሉና ጉዳይ ወይም ቀይ ባህርና ሀሳብ ካለ እርግጠኛ ነው የምነግራቸው፣ ወዲያውኑ አውቶማቲካሊ ኢትዮጵያ የማትቀይርበት ነገር ምንም የለም። እነዚህ ነገሮች ከያዝን ወዲያውኑ ነው ህይወታችን ያ ኢትዮጵያ ህይወት የሚቀየሩ። ስለዚህ ማንኛውም በማንኛው ብሄር ውስጥ ያላችሁ በማንኛውም በሸኒሙን በፋኖም በዋቱን በማንኛውም ብሔር ውስጥ ያላችሁ ይህን አስተሳሰባችሁ ለአንዴና ለመጨረሻ ጊዜ ቀይሩት። ምክንያቱም በብሔር ምክንያት በማድረግ ለፖለቲካ ፍጆታ መጠቀም የለብንም። መቶ ሃያ ሚሊዮን ህዝብ ፖለቲካ መሪ ወይም ደግሞ ባለስልጣን መሆን አይችልም። በቃ የሚያስፈልገን እኛ ዛሬ ፖለቲካ ሳይሆን ኢኮኖሚዎች ቼንጅ የሚያመጣ አስተሳሰብ ብቻ ነው። እና ውድ ኢትዮጵያውያንና ትውልደ ኢትዮጵያ በአለም ዳርቻ ያላችሁ ሁሉ የሶሻል ሚዲያ ውጊያችን እናቁም ስለ ኢኮኖሚ እናውራ በጣም ከገረመኝ አንድ ሰው ሰላሳ የሚደርስ ልማቶችን አለማ ወይም ሰላሳ ኩንታል አለማ ቢባል ነው ሰው የሚቀበለው ወይ ሰላሳ ሰው ገደለ ቢባል ነው ብዙ ሰው የሚቀበለው ወይም ትኩረት የሚሰጠው ብዙ ሰው የሚከታተለው ሰላሳ ሰው ገደለ የሚባል ነው ሰላሳ ኩንታል አመረት የሚባል ቢበዛ ቢበዛ አምስት ፐርሰንት አይከታተለውም። ሰላሳ ሰው ገደለ ከተባለ ግን መቶ በመቶ ብዙ ሰው ነው የሚሄው። ይህን ነው እኛ ለምንድን ያደግ ነው ይሄን ነው ለምንድን ያደግ ነው ስለ ልማት፣ እኛ በድህነት ታቅፈን እንደዚ አይነት ትኩረት እንሰጣለን። ስለዚህ ፖለቲካ ያለን አመለካከት መሰረዝ አለብን። ፖለቲካ አይደለም የሚጠቅመን፣ አሁን እኛ የሚያስፈልገን ሰላምና ስራ ብቻ ነው። ውድ ኢትዮጵያውያን ይህን ነገር ብንለምድ መልካም ነው እላለሁ። ስለዚህ ሌላኛው ጉዳይ የሚያመለክተው በብሔር እስካሁን ድረስ መኖራችን አለመሰልጠናችን ነው። በብሔር በሚባል በሽታ ታስረን እስካሁን ያለ ነው አለመሰልጠናችን ነው። በዓለም ውስጥ ከሶስት ሺህ በላይ ቋንቋዎች አሉ። እነዚህ ሁሉ በብሔር ከፋፍልነኛ መከተል የለብንም። በሀገራችን ከሰማንያ በላይ አለ ሰማንያውም በብሔር ተይዞ ሰማንያው እርስ በርሱ መጨራረስ የለበትም። ስለዚህ ሰከን እንበል ፋን ታጣቂዎች የሚሆናችሁ ሰከን በሉ። የዋት ታጣቂ የሚሆናችሁ ሰከን በሉ። የሸን የሚሆናችሁ ሰከን በሉ። አጠቅሙም በብሔር ያላችሁ አጠቅሙም። ኢትዮጵያዊነትን እንሁን፣ ኢትዮጵያን እንልበስ፣ በተግባር እንገለጥ። የሚያስፈልገው ብቻ ነው። የተግባር ሰው እንሁን። ኢትዮጵያ ለዘላለም ትኑር። ሰላማዊ ይብዛ። ሰላማዊ ለምልም ላለው ውድ ቻናል ቤተሰቦች መልካም ምሽት እንዲሆንላችሁ እመኛለሁኝ። ቀሪ ወንድሞቻችንም ከእነዚህ ትምህርት እየወሰዳችሁ ለሰላም ቅድሚያ ሰጣችሁ እንድትገቡ ከወዲሁ ጥሪን ማቅረብ እፈልጋለሁ። ላብነት ያህል ወደ ኋላ ልውሰድና ላስታውሳችሁ ከፍ ያሉ ደሴ ተሸኘ ዮሐንስ የሚባል በጎጃም ተሸኘ ዋታ እንት የሚባሉ ዋና ይፋኖ መሬት ተሸኘ። እነዚህ ሁሉ ውድ ኢትዮጵያውያን ናቸው። በህይወት ቢኖር ለሀገር የሚጠቅሙ እንቁ ሀብቶች ናቸው። ስለዚህ ሙሾ እያወጣን ቀሪ ሌላ ወንድሞቻችንም ከሚያልቁ ወደ ሰላም መጣን፣ ለሰላም ዘብን ቆም መልካም ነው እላለው። መልካም ምሽት